ነች። ቮካ ለመምር ሲዴቱ አወቀዋት ልጅ ነች እና ትሰራልናለች። የራሷን ዘፈን መስራት ትፈልጋለች እና በትርፍ ሰዓቱ ያገኘችውን እየሰራች ራሷን ስለምታስተዳድር ብር ያስፈልጋታል። አሪፍ። ስለዚህ ዘፈንሽን ስፖንሰር እናደርግሻለን ካልና ትሰራለች ማለት ነው ይመስለኛል። ደግሞ አሪፍ ድምጻዊ መሆኗ ወደሱ ለመቅረብ ቀላል መንገድ ነው። በጣም ጥሩ። እና ደውላትና እናግኛታ። ስዕል የማይፈተው መልስ ማይመልሰው የሌለው ማርከሻ ስሙ ቢሆንብኝ መድረሻ መነሻ እንዳለ አለሜ ነው ለኔ። እሱማ ለኔ

ተለብኝ ተለብኝ ተለብኝ ተለብኝ አንቺ ከባድ። ማን ልበል ማን ልበል? አረ አንቺ ይዛና ነኝ። ይዛና ይዛና የምርሽን ነው። ይቅርታ፣ አላወቅኩም። አንቺ ዛና ቤላ ቮካል ስኩል እንዴ? ዛና፣ በጣም ይቅርታ። ስልኬ ስቶር ሆኖ ነበር። እንዴ አስበረገግሽኝ እኮ። ስሚ፣ ማለው ነው ስራ ፈልግሽ ነበር። መገናኘት እንችላለን? ይቻላል። እሺ፣ ስንት ሰዓት እንገናኝ? ስድስት ሰዓት የሆነ ዲሊቨሪ ማድረግ አውቃለሁ። ስምንት ሰዓት እንገናኛለን። እሺ በቃ ለስምንት ያ ጉዳይ ደውልሻለሁ። እህ ምን አለችክ? ስምንት ሰዓት ተቀጣጥረናል። በጣም አሪፍ አቤኒአኒአቤኒ፣ ወይዬ አዳ መንሆነ ነው የተኛኸው? ትንሽ አመማር ጎኝ ነው እዚህ አድረህ ባልሆነ። አንተ ያመሃል እንዴ? ቆይ ወሬት እያመራህ ነው ያዳ ጭልምልም ብሎብኛል። መኖሬ ትርጉም እያጣብኝ ነው። ኦ ይሄ ሁላ ለአንዲት ሴት ነው? ለአንተ አንዲት ሴት ልትሆን ትችላለች፣ ለእኔ ግን ሙሉ ዓለም ነች። አራቤን እንዲህ ለፍስፍሳቱን በእኔ ቦታ ካልሆንክ አይገባም። አይኗን ካየው ቀናት አለፈኝ። ስደውላትም ልታናገረኝ ፈቃደኛ አይደለችም። ንገራት። እምቢ። ተዋት። እምቢ። እሺ ምን ይሁን ነው የምትለው? ቆይ በእናትህ፣ ከቻልክ ብቻዬን ተወኝ። የራስህ ጉዳይ። አቡ መጣው። ካለች ቆየች እኮ። አቤኒም እንዲጎዳ አልፈልግም። ናቲንም ልበቀለው እፈልጋለሁ። ናቲን እጎዳለሁ ብዬ ዜማዬን የሆነ ነገር ካረኳት ደግሞ አቤኒም ይጎዳል። ወይኔ ያዳ እንዴ። ቆይ ለምን አቤኒን ሌላ ሴት እንዲለምድ አላደርግም? ከዛ ናቲን በቀላሉ ልበቀለው እችላለሁ። ያቺ ዜማ የተባለችውንም ዋጓን ሰጣታለሁ። ሁሉም የሚሰቃየው ኪምም የሞተው በእሷ ምክንያት ነው። አንዴ አቤኒ ሌላ ሴት ይልመድ፣ ከዛ ዜማ ከዚች ዓለም ትሰናበታለች። ናቲ ዘላለሙን ሲሰቃይ ይኖራል። ጎበዝ አዳ። ናቲ ይባላል። ጓደኛዬ ነው። እሱ ለስራ ይፈልገሽ አብሽር ምንድን ነው ስራ ይቅርታ፣ ይህንን መስራት አልችልም። ሌላው ሰው ፈልጉ። ኖሃ፣ ቆይ አንዴ። ይዛና፣ እኔ ሙዚቃ ስራ መስሎኝ ነው የመጣሁት። ይህንን መሆኑ ባቅ ኖሮ ከጅምሩም አልመጣም ነበር። አስቢበት፣ እንዲህ ከመንገላታትና ህልምሽ የሆነውን ሙዚቃ ባንዴ ከመጨረስ። አስቤበት አለኝ። ስላሰብክልኝ አመሰግናለሁ። ምን? እሺ። ይዛና ትሰራለች አላልኩም ነበር። ትሰራለች ብዬ ነበር። ምን እንደሆነች እንጃ። ዝም ብዬ ሰዓቴን አባከንኩ። በቃ ታስብ፣ ሌላ ሴት እንፈልጋለን። ምን ነካሽ ነው ሀሜ? ይህ እኮ ፈጣሪ ያመጣልሽ እድል ነው። ወይስ እድሜ ልክሽን እቃ እያመላለች መኖር ለምን ትፈልጊ? ደወለች አሳ ይዙ በቃ ተስማምቻለ። ምን አለችክ? ተስማመች እናሰ? እሺ ባክህ። ዛሬ ከት ዘልኩ፣ ለሆነ ስራ ፈልጌሽ ነው። ምን አይነት ስራ? ኮሌጅ ቷን ረስቶ እኔ እንዲያ ፈቀርና እንዲ ለምድ አርጌ እያልከኝ ነው? አዎ። ወይ የቀለድክ ነው ወይ ጦዛሃል። ምንድን ነው ይሄ? የሚከብድ ነገር ሆኖ ነው? ተው እንጂ፣ በልበል አንተ። ስራ የለም መሰለኝ። እኔ ለአንቺ ጊዜ ግን እንዲህ አልነበርኩም። አውቃለሁ። ብዙ ለታ ካለብኝ ግን አሁን የጠየከኝ ነገር በጣም ከባድ ነው። እኔም እኮ ቢጨንቀኝ ነው የጠየኩሽ። ኡፍ እሺ በቃ፣ እንዴት ብዬ ነው የምቀርበው? እንደዛ ነው የሚባል የተቸገረች የሰው ሀገር ሰው ሆነሽ ስራ እንዲፈልግልሽ መጠየቅ። ስራ በዚህ ፍጥነት ሊያገኝልሽ ስለማይችል እሱ ጋር ረዳት ሊስትሮ እንዲያደርግሽ ማድረግ ነው። መቼም አሁን የምርህን አይደለማ? እህ ምንድን ነው ዳዳ? ግን ያ መሃል፣ አንደኛ ነገር ሊስትሮ ከመጀመሪያው ነው ረዳት ያለው? ባክሽ ነገር ነው የሆኑ ነገር እዛ እንድታኪሹ ያደርጋል። አንተ እያበድክ ነው። ስሙ ትልሽ እድሏል። ኡፍ ወይኔ! አንተ ልጅ እሺ፣ መቼ ልጀምር? ዛሬው ነው። ግን ውስጤ በጣም እየፈራ ነው። ምንም የሚያስፈራ ነገር የለም። አክቲንግ ብቻ መስራት ነው። እንደምትወጩ ደግሞ ተማመንብሻለሁ። አንተ ምን አለብክ? አት ፍሪ የሚጎዳሽ አይነት ልጅ አይደለም። ይሁን እስቲ እሺ። መች ጀምር? ነገውኑ መጀመር ትችያለሽ። ምን ሆኜ ነው የምቀርበው? ራስሽን ሆነሽ በምትጁ ነገር በዘፈን የምትወጣው ይመስላል። እመነኝ ጠብ ነው የምታረገው። አንዴ ብቻ እድል ተሳክቶላት አቤኒም ፍቅር ታስይዘው ያኔ ናቲ ተብዬውን የቁም ሬሳ አርጌ ነው የሚጫወትበት